ታዲያስ አዲስ የምታደምቁት ታዲያስ አዲስ ነው። በእያላችሁበት ጥሩ ጊዜ ነው የምንመኘው። በትላንት ማለት የተሰማ አሳዛኝ ሌላ ነው። ከዚህ ጋር ተገዳኝ ብዙዎች የደውላችሁ ሙድ የተፈጠረው እያላችሁን ነው። እኛም ወደ አዲስ አበባ ፖሊስ ደውል አድርገናል። ኮማንደር ማርቆስ ታደሰ መስመር ላይ ያሉ በጉዳዩ ላይ እንዲ ነግሩኝ እንደሁ ያሉ ኮማንደር ነው። ለምስገናላት ትናንትና ድምፃዊ አንዷለም ጎሳ ባለቤት ወይዘሮ ጠቅሚ የተመለከተ የተለያዩ መረጃዎችን ሰምተን ነበረ። ስለዚህ የተፈጠረ ነገር ምንድን ነው? ምክንያቱም በማህበራዊ ሚዲያ ላይ በጣም የሚሸራሽሩ የተለያዩ ነገሮች አሉና ከዛ ጋር በእርግጥ የሆነው ነገር እና አሁን ያለበት ደረጃ ምን ይመስላል የሚለውን አድማጮች ጥያቄ እንዲመልስ ነበር የነበሩ ቦታ የተለያዩ

ጋ ነው የሚለው ነገር ላይ እንግዲህ ሁሉም ሰው የተለያዩ መረጃዎችን ነው ሼር እያደረገ ያለው። ከዚ አንጻር ፖሊስ ሊለው የሚችለው ጉዳይ አለ። እስካሁን እንግዲህ በኛ የምርመራ ሂደት እየተረጋገጠው ነገር ማጭ ቀነኒ አዱኛ ከአምስተኛ ፎቅ ላይ ወደታች ራሷን መወርወሯ፣ ለመወርወሯ ምክንያት የሆኑ ዲቴል ሌሎች በጣም ብዙ ምርመራ ሊተደረገ ነው የሚገኘው። ሌሎች ገፊ ምክንያቶች አሉ ወይስ የሉም የሚለው ነገር በምርመራ ሂደቱ የሚረጋገጥ ነው የሚሆነው። ቅድም እንደገለጽኩልህ ግን ከፖሊስ የምርመራ ውጤት በፊት በተለያዩ ሚዲያዎች ላይ የሚገለጹ ትክክል እንግዲህ ያው መረጃ ያለው ፖሊስ ጋር ነው እና እኛም የምንላቸውን ተጠብቁ ማለት የፈልጉም ይመስለኛል። በቃል እዛ ነው ፖሊስ የሚለው ዛ ጠ ት ያለ ይመ እሺ። እንግዲህ ብዙዎች ጠየቃችሁን ድምፃዊ አንዷለም ጎሳ ባለቤት በተገናኘ የተሰማው ነገር በጣም አሳዛኝ ነው። ምንድን ነው የተፈጠረው? ምክንያቱም ከብዙ አቅጣጫዎች የተለያዩ ነገሮችን ስለምንሰማ ማንነ ነባለን የሚል ነገር ነበር የተነሳሁት። ከዛ አንጻር ሁሌም የተነሳ አዲስ ተባባሪ አዲስ አበባ ፖሊስ ሕዝብ ግንኙነት ኮማንደር ማርቆስ ስለሰጡን መረጃ ከልብ ከልብ አመሰግናለሁ። በስተ መጨረሻ ማለት የሚፈልጉ ሳይጠየቅ በጣም በርካታ የሆኑ መረጃዎች ሲናፈሱ ነበር። ይሄ ትክክል አይደለም። አንዳንድ ግለሰቦችም እየደወሉ ይጠይቃሉ። ሲጠይቁ ቆይ ምርመራ እየተጠራ ነው የሚባል ይሄ ሟች ወይዘሮ ቀነኒ በራሷን አጥፍታ ነው ወይም ደግሞ ምን ሆነ የሚለውን ነገር በሂደት መምሃል ላይ ያለ ነው። ብጀርብ ያለው ነገር ምንድ የሚባለው ነገር በሂደትን ተጣርቶ የሚቀርብ ነው እንጂ አሁን ላይ ምንም የምንለው ነገር የለም። ጉዳዮችን አጣርተን እስክንነግራቸው ግን፣ የተለያዩ ወሬዎችን ባለ ማቅረብም ባለማመንም ተባበብን።